የተናገረው አይለታለን በቆሮንቶስ የሚኖሩ ክርስቲያኖች ትናንት ከነበሩበት ህይወት ወጥተው በክርስቶስ ክርስቲያን ተብለው በግመ መንፈስ ቅዱስ መንፈሳውያን ተብለው ተጠርተው የትናንትናው ስማቸውን ጠፍቶ ክርስቲያኖች ከተባሉ በኋላ በክርስትናው ህይወት ውስጥ እየኖሩ ያልተገባ ህይወትን ያልተገባ ኑሮ መኖር እንደጀመሩ ሐዋርያው ጳውሎስ ሰማይ ትናንት በዓለም ህይወት ውስጥ ይኖሩ ነበረ። ትናንት ይመስሉ የነበሩት ክርስቶስን ሳይሆን ዓለምን ነበር። ሐዋርያው ጳውሎስ በከተማይቱ ተገኝቶ የክርስቶስን ቃል ነግሮ ክርስቶስን እንዲመስሉ፣ ክርስቲያን እንዲሆኑ፣ ወደ ክርስትናው እንዲመጡ ካደረገ በኋላ እነዚያ ክርስቲያኖች ትናንት ይሰሩ የነበሩትን ዝሙቱን፣ ጣዖት ማምለኩን፣ መከፋፈሉን በክርስትና ህይወት ውስጥ ይለማመዱት ጀመረ ነው። ትናንት የተዉትን ያንን ጥቁ ስራቸውን ክርስቲያን ተብለው መኖር ጀመሩ። ክርስቲያን መምሰል ያለበት ክርስቶስን ነው። ክርስቲያን መኖር ያለበት እንደ ክርስቶስ ቃል ነው። በክርስትና ይኖሩ እንደ ዓለም ሐሳብ መኖር ጀመሩ። በግብረ መንፈስ ቅዱስ መንፈሳውያን ተብለው የዓለምን ሥራ መለማመድ ጀመሩ። ክርስቲያኖች ተብለው በዝሙት ወደቁ። መንፈሳውያን ተብለው ከጣዖት አምላክ ይወሽዳል አብረው ጣዖትን የሚያመልኩ አብረው የሚውሉ ከእነርሱ ጋር የሚዘፍኑ አዎ፣ ዓለምን የመሰሉ ክርስቲያኖች ሆኑ። ጳውሎስ የመጀመሪያውን መልእክት ላከላቸው። በመጀመሪያው መልእክቱ እያንዳንዳቸው ኃጢአታቸውን እየነገረን ክፉ ሥራቸውን እያስታወሰን ከዛ ሕይወት የሚወጡበትን መንገድ ደግሞ እንደ ቅዱስ ካሉ እየጠቆመ መልእክት ተላከላቸው። የሐዋርያው የጳውሎስን መልእክት በቆሮንቶስ ያሉ ክርስቲያኖች ከሰሙ በኋላ ተጸጸቱ ይላል በልባቸው ተጸጸቱ። ክፉ ሳቸውን አስበው ያንን ክፉ መንገዳቸው ይተው ዘንድ ወሰኑና ወደ ክርስትና መጡ ይላል። በልሳ ህይወት ተመለሱ። ክርስቶስን ወደ መምሰል ይወት እንደ ቅዱስ ቃሉ መኖር ጀመሩ። በዚህ ጊዜ ሐዋርያው ጳውሎስ ይቺ ሁለተኛዋን መልእክት እንደጻፈ ይነገራል። በዚህ በሁለተኛ መልእክቱ ላይ ሐዋርያው ጳውሎስ እነዚህ የጥሮቶስ ሰዎች የመዳን ቀን አሁን ነው፣ የመዳን ቀን ዛሬ ነው እያለ ይነግራቸዋል። ቃሉን ከሰማችሁ በኋላ የእግዚአብሔርን ድምፅ ከሰማችሁ በኋላ እግዚአብሔር እንዲህ አድርጎ የሚለውን ቃሉን ከሰማችሁ በኋላ እንደ ቃሉ ለመኖር ከእግዚአብሔር ጋር ለመኖር እንደ ሐሳቡ ለመመላለስ መወሰን ያለባችሁ ማድረግ ያለባችሁ መሆን ያለባችሁ አሁን ነው ዛሬ ነው እያለ በመልእክቱ ይመክራችኋል። የተወለዳችሁ እግዚአብሔር ቤት ነው እያንዳንዳችሁ። በቆሮንቶስ እንደነበሩት ክርስቲያኖች በክርስትና ሕይወታችን ውስጥ አብዛኞቻችን ዓለምን ይመስለናል። በዓለም መንገድ ተጉዘናል። ከዚህ መንገዳችን እንድንወጣ ከስህተታችን እንድንመለስ በሕይወታችን ከተለማመድ ነው ስጋዊ ፍቃድ እንድንል እንደ እግዚአብሔር ሀሳብ እንድንመላለስ እግዚአብሔር በተለያዩ መምህራን አድሮ ይመክረናል። በተለያዩ መምህራን አድሮ ቃሉን ያሰማናል። ተመለሱ

ከቁጥር ጀምሮ እስከ አስራ አንድ ያለውን የመጽሐፍ ቅዱስ ክፍል በቅዳሴው ላይ ካለስአነብስብተ በዚህ የመጽሐፍ ቅዱስ ክፍል ውስጥ የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔር በሕይወታችን ውስጥ በጉሯችን ውስጥ በችግራችን ውስጥ መፍትሔ ሊሰጠን ዘንድ እግዚአብሔር በሕይወታችን በመንገዳችን ያልማ። አዎ ስንቶቻችን እናስተው ሊሆ ከደጅ ቆሜ አንኳኳለሁ የሚከፍትልኝ የሚለው አብሬው ገባለሁ ተነስተን ቆሞ እግዚአብሔር በቃሉ የልባችንን እንደት ያቋቋል። ስንቶቻችን ልባችንን ከፍተን ለቃሉ ልቦቻችንን ከፍተን እግዚአብሔርን እንደ ቃሉ በመኖር በማስደሰት ስንቶቻችን ተነስተን ሆነ በዛች በኢያሪኮ ከተማ በሚያልፍበት ጊዜ በኢያሪኮ ከተማ ውስጥ የሚታወቅ ዝነኛ ሰው ነበር ይላል መጽሐፍ። ይህ ሰው ዝነኛ ያደረገው መልካም ስለመባል ስለነበረው አይደለም። በስኮት ወይም በአንቱ አልያም ደግሞ በጎ በመስራት የሚታወቅ ዝነኛ ሰው አልነበረም። መጽሐፍ እንደሚነግረን ቀራጭ ነበረ ይላል። ቀራጭ ብቻ ሳይሆን የቀራጮችም አልና ግብር ሰብሳቢ ነው፣ ቀረጥ ሰብሳቢ ማለት ነው። ይህ ሰው በቀራጭነቱ በከተማው እጅግ ይታወቅ ነበረ ይላል። ምክንያቱ ቁመቱ አጭር ነበር ይላል። በዚያ ዘመን ቀራጮች በሁለት ምክንያት ከህዝቡ ይገለሉ ነበር በእስራኤላውያን ማህበረሰብ ውስጥ በእስራኤላ